ሰላሙ አሌይኩም ወረህመቱላህ በረካቱ። ውድና የተከበራችሁ በሰዎች እንዴት ናችሁ? በመደም ኩሽና እኔም ይኸው ሱቅ ሀራራ መሸጀመሩ ያለው መገዙ ካላችሁ፣ ፍርሽ በርካሽ በርካሽ አለች አለች እያልኩ ነው ማለት ነው። መገዙ ዘይትም አለኝ ሁሉም ነገር በመደም ኩሽና ማለት ነው። መግዛት የምትፈልጉ ፍሬዥም ማለት ትልልቅ ሁለት ፍሬዎች ናቸው። ለጊዜው ነው ለማስታወቂያ ያመጣሁት እና ግዙ ግዙ እያልኩ ነው። እስኪ ማበረታቱ ግዙ። ቆይላ ቪዲዮ ሰብስክራይብ ማታደርጉኝ፣ ሰው ካልተሳደበ ራቁቱን ምናምን ተራ ሰብስክራይብ ታረጉ ማለት ነው። አረ

ቀጥታ አሁን ይሄ ሱቅ አይመስልም። እዚሽ ጋር የምትታየው ካርቶን ይሄ ነው። እዚች ትንሽዬዋ ካርቶን ውስጦ ምን እንደለው አላቅ እና ያሰሰቶኝ ነው። አዲያ ይሄን ይመስላል እና እስኪ የምትፈልጉት ተፈልጉት ነገር ዝም ማለት የምትፈልጉትን ነገር በምትፈልጉት ጊዜ አመጣላችኋለሁ። የብር ኖት ነው የገረካሽ ርካሽ ርካሽ ርካሽ ነው። ወረች ታስታውሳላችሁ፣ ወረች ወረች ነው የሚባለው። አለቀች አለቀች አለቀች። አንድ አንድ ብር እያልኩ ነው። ይኸው መግዛት የምትፈልጉ አማግሩኝ፣ ማለት ነው አመጣላችኋለሁ። እሺ መቼም ሰው ታልጨፈረ ካለፈለፈ

ሸከና የምትፈልጉ ይሄው እዚህ ጋር አለ። በቃ እዛ ዝኝ ነው ምላችሁ። በቃ የመዳም እንዴ ምን ያለ አሁን ስንት ሰብስክራይብ ታረጋላችሁ ተሰደጋላችሁ? እንትና በቃ ስለዚህ ታለፈለፈ ምን ተላለ በቃ ሰብስክራይብ ምን አማ ተሰደጉ፣ ሼር አታረጉ ግን ደው ከምራ። አንድ አንድ ዜማ አትሪ ዩቲዩበሮች ማለት ለልቀ ዩቲዩበር ሼር አድርጉልን ምናም ስትባሉ ምን ችግር አለ? ሼር ብታደርጉልን ብንሰራ ብናደርግ ምን ችግር አለ? እስኪ ሼር አድርጉ እስኪ እንደሌለ ሸር አድርጉልን ለሰው ልጅ እንዲ አሁን ሸር ማድረግ ምን ያክል እንትን የለባቸዋል። ተምናችሁ ቆርጥ እ ሰብስክራይብ አድርጓችሁ አሳድጎች ምናምን ብላችሁ በእንትናችሁ በቻናላችሁ ሸር ብታደርጉል ምን ችግር አለው? ከምር ኔ ብዙ ብዙ እንትን አለሁ አሁን እ ኮሜንት ላይ እስኪ ሼር አድርጉ ምናምን ብዬ ጽፋለሁ። እንኳን ሸር አደረጉልኝ ምንም እንትን አይልም። ሸር ብታረጉልን ምን ችግር አለበት ናዴ ጋብረን ብትሰራ ምን አለ ቱ ነው እንደው ብሩ እንደው ከታን እኔ ነው ሶስት አመቴ ወላሽ አይማፍል ወላሽ ወላ ሰብስክራይብ አታረጉኝ ወላ ምን አታረጉኝ ቆይ ምንድነው ስንቱን ስንቱን ሰብስክራይብ ታረጋላችሁ ፕራንክ ምን ሚለውን ግን አንዲ እኛ የመደም ቅመሞች እኛን እናንተን የምናሳድጋችሁ አይደል ቱበሮች እኛ ነን እናንተ እንደዚህ ደረጃ የምናደርሳችሁ እናንተ ግን እኛ እንደዚህ አድርጉልን ሰብስክራይብ አድርጉልን እንደዚህ አድርጉልን ስንላችሁ ለምንድን ነው ሰብስክራይብ ማታረጉን ለምንድን ነው ሼር ብታደርጉልን? ለምን ችግር አለው? አበረታታቸው እንዲያርጓቸው ብትሉ እናንተ ራሱ የአንድ ዘብላሽ ለሰራችሁ ቪዲዮ ለእናንተ ራሱ ጥሩ ነው፣ ብር ታገኙበታላችሁ። እኔ ዘብላሽ ለሰራችሁ ለእኛ ምን ችግር አለው? እንድ ሼር አድርጎላቸው አሳድጓቸው ምናምን ብትሉልን ለምን ችግር አለው? ሼር አስደርጉልን፣ ሼር አድርጉልን፣ አብረን እንስራ፣ እንደየግኛ ምን ችግር አለው? እርዚቅ እንግዲህ እናንተ ርዚቅ እኛ ነው እስቲ እና ሁላችንም የራሳችን ርዚቅ ነው የምንበለው፣ ግን ሼር አድርገው ሸርሸር እያደረጋችሁ ብታሳድጉኝ ወለ፣ ግን ከምር እኔ ራሱ ማውቃችሁ ብዙዎቹ፣ እኔ አሁን ስም እዚህ ጋ መጥራት አልፈለግኩም፣ ግን በቀጣይ ሻላ ስም መጥራት አይቀርም። አድርጉልን ምናምን ብለው ሼር ብታደርጉልን፣ ያሁን እናንተ ቤተሰቡ የሚያውቃችሁ ምናምን ሰብስክራይብ ቢያደርጉልን ችግር አለው? እንደ እኛ ሁሉ እኛ እንደ እናንተ ብንሰራም ችግር አለ

ያ ረቢ ያ ረቢ ተውት ዋ ትጨካክር ውድ የኢትዮጵያ ልጆች ማለት ነው። ኸይር ነገር ስሩ ኸይር ነገር ጥሩ ነው ማለት ነው። ነገ ደግሞ ም ይባላል። ለዛሬው ሆነው ማለት ነው። አልሐምዱሊላህ ወለከል ሹክር ዋና የሰሩት ጤና ነው። ሁላ ጤናችሁን የሰጣችሁ በያለንበት

ሰብእስክራይ አታረጉ ን ታረጉ ያ ረቢ በረሀመት እስቲ አሳድጉን፣ እኛን ኧረ በፈጠረ ዝም ብለው ደማች እና እኛንም አሳድጉን። ሰብስክራይብ አድርጉን የቱበሮች ማለት ነው። እስኪ ዛሬ ለእናንተ ድረስ ምን ችግር አለ? ትልልቅ የቱበሮች እኛን ብሼር ብታደርጉልን ብታሳድጉ ምን ችግር አለ? እኛስ ብትሰራ ምን ችግር አለ? እናንተ እኛ እንዳሳደግናችሁ እኛ ደግሞ ከታች ያለውን ከበላይ ያለውን ሳይሆን ከታችኛ ያለውን ብታሳድጉን፣ አጀር አለው ምን ችግር አለው ብላችሁ። ኧረ ተው፣ እኛ ሀገራችሁ ልጆች አይደለንም? እኛ ኢትዮጵያዊ አይደለንም ወይ? ኧረ ተው፣ ተው፣ ተው። አሁን እቺ ቪዲዮ መሰራላችሁ፣ እሺ፣ እንጨርሽ። እዚች ጋር ትንሽ አረፍ ስለና ጀምር። እኔ ዩቱብ ውስጥ ነው የሰራሁበት እና ግን እንዴት አረፍ ስል፣ እንደው ሼር ብታደርጉልኝ ምን አለ፣ ተኩሽና ብታወጡ ሰው እውነት ዩቱብ ሰርቶ ነው ተኢትዮጵያ ዱባይ መቶ ተዝናንቶ የሚሄደው? እኔ ዱባይ ስንት ዓመት ተቀመጪ እኮ ዱባይን አላቃትም ታቂኛለች። አሁን ዱባይ ዱባይን አላቃትም የት እንደሆነች ራሱ ቤት ቤት እንደሆነ አቅጣጫውን ራሱ ማለት ነው። ይሄኔ ውሎዬ ዝጋ ነው አያችሁት? ውሎዬ ይሄ ነው በቃ። እና ምን ችግር አለው ሰብስክራይብ ብታደርጉኝ ብታሰድጉ ምን ችግር አለው? ሁለት ሺ አስገቡኝ እስኪ ሌላውን ታሁት እንዲሁ ሁለት ሺ ሁለት ሺህ ብታስገቡኝስ፣ አንድ ሺህ መቶ ሺህ ስቀርቶብኝ እንደ ሁለት ሺህ እኮ አስገቡ። ፕሌይስ ቪዲዮ የደረሰቻችሁ ሁሉ ደግሞ ላይክ አድርጉ። አሁን አምስት ሰው እኮ አምስቶቹ እኮ እራሱ ራሱ ላይክ አታደርጉም እኮ አንድ ሰው ብቻ። ምን ችግር አለው ላይክ ብታደርጉ? አሁን ላይክ ብታደርጉ ምን ይቀንሳል? የሚቀንስ ነገር አለ? እንደ አምስት እኮ ሰው ያያችሁት አምስቶቹ እኮ ራሱ ላይ አታደርጉም እኮ። እውነቴን ነው ከምር ምን ምን ችግር አለው? እኔ አሁን ነው ምን ስንት ጊዜ ዩቱብ ተከፈኩኝ ግን ዋላሽ የለም ምስኪ አበረታቱኝ። የለፋሁበት ድካሜ በጣም የክፍጭ እልክ ዙይ ነው፣ በጣም ደክሜበታለሁ፣ በጣም ጊዜ ነቃጥዬበታለሁ። በጣም እና ምን ችግር አለው አሁን ብታበረታቱኝ? ወይስ ሰው ልስቲ ወይስ ዘርማን ስዬ እንደዚህ ነው ማለት ግድ አለብኝ ወይስ ራቆት መውጣት አለብን?

የማይ ነጋ ሌሊት የለም ይባላል። አይደለም የማይመሽ ቀን የለም። ማይ ነጋ ሌሊት የለም። የላለኛው ቀን ይወጣል። ግን አበረታቱ። ፕሊስ ፕሊስ ፕሊስ። ና ና ዳይ ወደ ኢትዮጵያ ያልገባ ነው። አበረታቱ ምንድን ነው እናንተ? ቆይ ምን ይቀነስባችኋል? የሚቀነስባችሁ ነገር አለ? አረ ተው ተው።